እሰእንኳን አብሮ አደረሰን። ጌቱ ደጋርጋቸው እባላለሁ ከጉራጌ ዞን ነው። እሬቻ እንግዲህ የአብሮነት፣ የሰላም፣ የፍቅር፣ የመደመር እንግዲህ እሱን በተግባር ያየንበት በዓል ነው። በተለይ ከትናንት ጀምሮ ነው ወደዚህ የመጣችሁ የነበራችሁና የህዝቡን አቀባበል ድባቡ እንዴት አየሁ? የህዝቡ አቀባበል ልዩ ነበረ። ድባቡም እንግዲህ እንደሚታየው የሞቀ የደመቀ ነው። መተን እንግዲህ በጣም ብዙ ተደስተን በዓሉን አይተን ነው እያሳለፍን። ምን ስንተኛ ጊዜ ነው? አኔ ለሶስተኛ ጊዜ ነው እዚህ መጣሁት። የዘንድሮ ምን ለየት ያለው? አረ ብዙ ነገር ለየት ይላል። የዘንድሮ ደመቅ ያለ ነው። ሰውም፣ አለባበሳቸውም፣ ከአልባሳትም ከምንም ነገር ትንሽ ደመቅ ያለ ይመስለኛል። እንደኔ ሀገር እንደዚህ ነው መታመረው ስደምቅ ነው፣ በጋራ ሲሆን ነው እሱ ላይ ሀገር እንግዲህ አንዳችን የአንዳችንን አብረን ስንሆን ነው ነው እንዳየኸው ነው ሁሉም ጋራ ሊለመድ የሚገባ ባህል ነው እንግዲህ ይሄ ነገር፣ ምክንያቱም አንድ ላይ ስንሆን ነው የሚያምርብን፣ ስንበዛ ነው የሚያምርብን። ያንን በዛ ምናለው ይሄን ማሳየ ነው ብዬ ነው ማምነው። አመሰግናለሁ። መልካም እንተዋወቅ። እሺ፣ መሰረት አመርጋ እባላለሁ። እኛ የጉራጌ ዞን ባህል ቱሪዝም መምሪያ ኃላፊ ነኝ። እንኳን አደረሰት። እንኳን አብሮ አደረሰት ሬቻ። እንዴት ሬቻ። መጀመሪያ እንኳን ለሁላችሁም በሰላም አደረሳችሁ ለማለት ወዳለሁ። በጣም ደስ ይላል። ቅድም ያው እንደገለጸው እኛ የጉራጌ ሉካም ቡድን ነው ይዘን የመጣ ነው። ዘንድሮ ለሶስተኛ ጊዜ ነው ስለዚህ እጅግ በርካታ ወጣቶች ከሁሉም ቦታ አሉ እንደምታዩቸው። ስለዚህ በጣም ደስ ብሎ ነው ይሄም በዓል ምናከብረው እና እሬቻ እንግዲህ የፍቅር፣ የአብሮነት የጋራ ነውና ሁሉም ኢትዮጵያውያን እዚህ ጋር በጋራ ስንገናኝ ደስ ይላል፣ አልባሳታችን ደስ ይላል፣ አጨፋፈራችን አንዱ የአንዱን ነው የሚጨፍረው እንዳየኸው፣ ባህላችን የተገናኘ የተሰናኘ ነውና ስለዚህ ይሄ የአብሮነት ያደባባይ በዓላችን ነውና በጣም ገለርፉል ነው። በተለይ ከትናንት ጀምሮ ወደ ስትጓዙ የነበረው ይህ መጫቸው የህዝቡን አቀባበል እንዴት አያችሁ? እውነት ለመናገር በጣም የሚገርም ነበረ። በየቦታው በቃ ውሃ እየሰጡን፣ አቀባበል እያደረጉልን፣ ወልከም እያሉን እስከ መኝታ አልጋችን ድረስ የነበረው ማታ ድባቡ ራሱ ዛሬ ያለው አጠቃላይ በጣም በፍቅር ምንም አይነት እንግልት የሌለበት አይደለም ሌላ የራሳቸው ተሽከርካሪ አዘጋጅተው እዚህ እስከምንመጣ ድረስ በሁሉም በሚባል ደረጃ በቃ በፍቅር ይሄን የመሰለ በዓል ማክበር እድለኝነትም ነው። ያልመጣችሁ እንደሆን ወደፊት እንዳትቀሩ የሚል እንግዲህ ኢሬቻ የዘንድሮ ለሀገር ማንሰራራት ነው። እሱ ራሱ በዛ ነው እያከበረ ነው ያለው። ሲታይ ደግሞ እውነትም ሀገር እያንሰራራች ነው እያደገች ነው። የምታድገው ደግሞ እንደዚህ በጋራ አንድ በመሆን ነው እሱ ላይ እውነት ነው። ምክንያቱም በመደበር ሃሳቤ ነው ሀገራችንን ያት ትበለጽጋለች ተብሎ መነሻ ያደረግነው ነው እና ትላንትና በመደመር በአብሮነት በአንድነት ነው ጠላታችን አሸንፈን ዛሬ ገናና የሆን ነው የአፍሪካ ነጻነት ተምሳሌት የሆን ነው ስለዚህ አድዋ እንግዲህ ዳግማዊ አድዋ ድል ደግሞ አብስረን በማግስቱ ነው ያለነው። ይህም ይሄም ደግሞ የታላቁ የህዳሴ ግድባችን የተጠናቀቀበት ማግስት ላይ ነው ያለነው። ነው ይሄ በመደመር በአብሮነት በተባበረ ክንድ እያሳከነው ነው እሱ ብቻ አይደለም ደግሞ ሁለተኛው ሌላኛው ምዕራፍ ደግሞ ለማሳካት ከአጠቃላይ ከወደባችን ጀምሮ በክቡር ጠቅላይ ሚኒስትር የዛሬ ሶስት ቀን ያየ ናቸው ትልልቅ ብስራቶች አሉና ከተፈጥሮ ጋዝ ጀምሮ ያሉ ትልልቅ የምናያቸው ፕሮጀክቶች፣ ይሄ አንደኛ ባብሮነት በጋራ በትብብር የመጣ ነው። ከዛ ባለፈ ግን ሀገራችን እውን እያንሰራራች ያለችበት የሚጨበጥ ብርሃን ያለበት ዘመን ላይ ነንና በጣም ደስ የሚል ልክ እንዳሁኑ እንደተሳካ ሌሎች ፕሮጀክቶችም እርሶም አሁን ጠቅሷልና እሱ እንዲሳካ የእኔ የእርሶ የህዝቡ ምን መሆን አለበት? ልክ እንደ ዳሴ ግድቡ በአንድ በመነሳት እንዴት እናስብካል? አብሮ ተነስቶ እቅድን በማሳካትና በተባበረ ክንድ የታቀደው ምዕራፍ ላይ የመድረስ የኛ ኢትዮጵያውያን ልምዳችን ነው፣ ዛሬ ተሰጠን አይደለም። ስለዚህ አሁንም የቀሩን ተግባራቶችን ለማሳካት እኛ ኢትዮጵያውያን እንደዚህ የሚያምርብን በመገፋፋት ሳይሆን በአብሮነት አንዳችን የአንዳችን ጌጥነን እንጂ በመገፋፋት ወይም ደግሞ ተነጣጥለን አይደለምና ውጤት የሚመጣው። ስለዚህ ይሄን ለማድረግ ትላንትና የነበረን ወኔ የበለጠ አዳብረን ስልታችን የበለጠ አሳልጠን የታቀደ በሀገር አቀፍ ደረጃ የታቀዱ ትልልቅ የልማት አውታሮችን ለማሳካት ሁላችንም እውቀታችን፣ ገንዘባችን፣ ኃይላችን ጨምረንበት ማሳካት አለብን የሚል መልካም በዓል ሁላችን መጋገስ ነው።